አጼ ዘራይ ቆብም አስራ ሁለት ርስት ቆርጠውላት የነበረውን ገዳም የደርግ መንግስት በሙሉ ለግለሰብ ለአራሽ ገበሬ ያከፋፍሎባት፣ አሁን ዛሬ ምንም መተዳደር ምንም የላትም። በውስጧ ያሉ መነኮሳቶች የሚመገቡት የሚለብሱት፣ የሚጠጡት አጥተው በመንከራተትና በመሄድ በመምጣት ብዙ ይደክማሉ። ቦታው ከአዲስ አበባ በ330 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከ330 ኪሎ ሜትሩ ውስጥ 10 ኪሎ ሜትሩ የሚሆነው መንገድ መኪና የማያስገባ በመሆኑ በእግር በመጓዝና በእነዛ የቆነጃጅት አለንጋ ጣት በመሰለ ቀጭን ከፍታ ላይ እንራመድ ዘንድ ተገደድን። ከመኪና ወርደን ወደ ቆጵሮስ የሚያስኬደውን የእግር መንገድ ጀምረናል ማለት ነው። ታዲያ ይህ ቦታ አረንጓዴ በአረንጓዴ ውበት የተሞላ እጅግ በጣም የሚያማምሩ ሰንሰለታማ አረንጓዴ ተራሮች የሞሉበት ነው። ትንሽ ግን መንገዱ፣ ውበቱ እንዳለ ሆኖ መንገዱ ግን ትንሽ አስቸጋሪ ነው። እንደምታዩት በጣም ቀጭን ከመሆኑ የተነሳ ትንሽ ትንሽ እግራችሁ ከተንሸራተተ እጣ ፈንታችሁ ሊሆን የሚችለው ወደዚህ አሊያም ደግሞ ወደዚህ ይሆናል ማለት ነው። ግን በጣም ትልቅ በረከት ያለበት ውበት የተላበሰ ቦታ ነው። ክርስቶስ ለእናቱ ርስት አድርጎ በሰጣት በእርሱና በእናቱም ስም እመጓል እም እናት፣ እጓል ልጅ በማለት ከሰየማት ቅድስት እመጓ ስፍራ እመጓ ጌታችን በዕለተ ዓርብ ከጎኑ የፈሰሰውን ደም ቅዱስ ኡራኤል በቅዱሱ ጽዋ ይዞ ወደዚህ ቅዱስ ስፍራ እየበረረ በመምጣቱ ደሙን የረጨበት ቦታ በመሆኑ ረጨ ሲል ነዛሃ ካለው ግስ በመነሳት መንዝ በተባለው አካባቢ መገኛውን አድርጓል። አሁን የምንገኘው በእመጓ ቅዱስ ራኤል ገዳም ሲሆን ቀጭን አምባ ምስ አለ ማርያም በሚሏት ቤተክርስቲያን እንገኛለን። ይቺ ቤተክርስቲያን ታሪክ ያላት የሚስጢር ባለቤት ነች። አስቀድሞ መድኃኒታችን ኢየሱስ ክርስቶስ እመቤታችን ድንግል ማርያም ልጇ ወዳጇን ይዛ ከግብፅ ወደ ኢትዮጵያ በመጣች ጊዜ ከተጎመኟት ገዳማት ውስጥ አንዱ እመጓ ነው። መድኃኒታችን ኢየሱስ ክርስቶስ ገና ሕፃን ሆኖ ናቲ ሆይ ይችን ቦታ ወድጃታለሁ፣ መርጫታለሁ፣ ስሟንም በእኔና ባንቺ ስም ሰይሚያታለሁ ነው ያላት። ማና ልሃት ልጄ ሆይ ብትለው እመ እጓል ብያታለሁ። እም ማለት የአንቺ ስም ነው እጓል ማለት የኔ ስም ነው። በኔና በአንቺ ስም እስከ ዓለም ፍጻሜ ድረስ ይቺ ቦታ ትጠራለች። አንቺን የሚወዱ የኔ የሚወዱ ብዙ ህዝበ ክርስቲያን መጥተው ይሰግዳሉ፣ ይጸልያሉ። እኔም ፈጥኜ ጸሎታቸውን ልመናቸውን እቀበላቸዋለሁ ብሎ መድኃኒታችን ኢየሱስ ክርስቶስ ለእናቱ ለእናታችን ለቅድስት ድንግል ማርያም እጹብ ድንቅ የሆነ ቃል ኪዳን ሰጥቷታል። ይቺ የቆምንባት መሬት ክሊና ትባላለች። በዚህ በክሊና ውስጥ ብዙ ተአምራቶች የተደረጉ ተአምራቶች አሉ። ቅዱስ ራኤል ቅዱስ ላሊበላ ገዳም ባርኮና ቀድሶ ደሙ ነስቶ ሲመጣ ወደ መንስ በአየር ላይ ቆሞ ሲመለከት በቆጵሮስ ላይ ታላቅ ዘንዶ ተመለከተ። በዚያውም በስሩ ደግሞ ለዘንዶው የሚያመልክ ጠንቋይ የሆነ ሰው ተመለከተ። በአንጻሩ ወደ ምዕራብ ሲመለከት በዚህ በክሊና ላይ ደግሞ ጉንዳን ታላቅ ጉንዳን ተመለከተ። ይህንን ተመልክቶ ሳለ በዚህ በክሊና ስሯን ደግሞ ታላቅ ባህርና ብዙ አጋንንቶች ያሉበት ባህር ተመለከተ። ይህን ከተመለከተ በኋላ ወደ አምላኩ እዚህ ቦታ ላይ ያሉ ነገሮችን እነዚህን የጠቀስናቸው ነገሮች ለአምላኩ ከናገረ አምላክ ምን ላድርጋቸው ብሎ በጠየቀው ጊዜ ኢየሱስ ክርስቶስን በተሰጠ ስልጣን ደመሳቸው አለው። ዘንዶውን በቆጵሮስ ተራራ ላይ በሰይፍ ቆረጠው፣ ጠንቋውንም አጠፋው። በዚህ በክሊና ተራራ ላይም ያለውን ጉንዳን አጠፋው። ዝቅ ብሎ ቆላው ያለውን ባህር እና አጋንንት በአድ ለቅልቆ መብረቅ መታው። ምድሪቱ ተነዋወጠች። ይቺ በዚህች በክሊና በቆጵሮስ ገዳም ውስጥ ያሉት በጠቅላላው ተነዋወጡ። ብዙ ገደሎች ተናዱ። ያንን አጋንንት በሚሊዮን የሚቆጠር አጋንንት ብዙ አጋንንቶችን በጉርድ የመሰሳቸው አጠፋቸው። አሁንም የሚቤታችን ቤተ ክርስቲያን ባጠገቡ ተተክላ አለች። ዛሬም ይችን ሁሉ ታሪክ የምትሰሙና የምታዩ ወገኖቻችን ሁሉ መጥታችሁ በእግራችሁ እንድረግጧት ቃል ኪዳኗን እንድትወርሱ ይችን ገዳም እንድታውቋት በእግዚአብሔር ቸርነት በመቤታችን በቅዱስ ዑራኤል እረድኤት እንጠይቃችኋለን። ወገኖቻችን በዓለም የምታዩዋት ሁሉ ወደዚች ገዳም እየገባችሁ ታሪኳን ተረዱ። እንግዴ ዛሬ እግዚአብሔር ወዶና ፈቅዶ እዚህ ታላቁ ቦታ ላይ ታላቁ ተራራ ተገኝተናልና፣ እንደምታውቁት የቆምንበት ቦታ ደብረ ቆጵሮስ የሚባል ቦታ ነው። ይህ መጓ ደብረ ቆጵሮስ ተራራ ነው የምንገኘው ይህ ተራራ ይህ ተራራ ድንቅ የእግዚአብሔር ድንቅ ስራውን የገለጸበት እላት ዳቢሎስ የተቀጠቀጠበት፣ የታረደበት ቦታ ላይ ነውና የምንገኘው የዚህ ቦታ ላይ ያላችሁ ሁላችሁም እንኳን እግዚአብሔር ወደዚህ ምድር አመጣችሁ እንኳን ደህና አመጣችሁ። ይህ ቦታ እንግዲህ እንደምታውቁት እንደምናየው ዳቢሎስ ሰዎችን ያሰቃይ የነበረው። ህዝቦችን ያሰቃይ የነበረው ሰዎችን ያሰቃይ የነበረው ዳቢሎስ የታረደበት የተቀጠቀጠበት የተደመሰሰበት ነውና መድህን ዓለም ኢየሱስ ክርስቶስ ዓለምን ባዳነበት ወቅት በዕለት አርብ ታላቁ መልአክ ቅዱስ ራኤል

የሰወረበት ቦታ ላይ ነው ያለነው። ዘወትር ይህን ቦታ እያጠኑ እያጠኑ ነውና የሚገኘው በዚህ ቦታ በዚህ ዙሪያውን ቅዱሳን አሉ፣ ቅዱሳን አሉ። የእግዚአብሔር ጸጋ የሞላበት ቦታ ነው። የእግዚአብሔር ጸጋ የተረፈረፈበት ቦታ ነውና ይህን ቦታ እንኳን ረገጣችውን ይህን ቦታ ለዓለም እንድታስተዋውቁልን ቤተክርስቲያናችን ጥሪዋን ታስተላልፋለች። ይህ ቦታ ድንቅ ቦታ ነውና ይህ ቦታ ደብረ ቆጵሮስ የሚባለው ቦታ ዓለምን ረይቶ ቅዱስ ጽዋውን የሰወረበት ቦታ ልክ አክሱም፣ ላሊበላ ሄደን መስቀሉን እንደምንሳለመው ግሸን ሄደን መስቀሉን እንደምንሳለመ ሁሉ ይህ ቦታ ደግሞ መጥታችሁ ሁላችሁም ቅዱሱ ጽዋ የተሰወረውን ቦታ የተሰወረበትን ቦታ እንድትረግጡት በቤተ ክርስቲያናችን ስም ጥሪያችንን እናስተላልፋለን። ይህ ቦታ ላይ የሰበካው ጉባኤው ያለው ቅድ እንደሚታወቀው ይህ ቦታ ተራራ ነው። እዚህ ቦታ ላይ ታላቅ ዓለምን የሚያበራ መስቀል መብራት አስገብተን ዓለምን የሚያበራ መስቀል ለመስራት አቅደናልና እንደ ስሙ ትልቅ ለማድረግ አቅደናልና። ይህንንም መልእክታችን ሁላችሁም ዓለም ለዓለም እንድታስተዋውቁልን በውጭም ዓለማት በውስጥም ሀገራት የምትገኙ ምዕመናን እዚህ ቦታ መጥታችሁ የበረከቱ ተካፋይ እንድትሆኑ ጥሪያችን እናስተላልፋለን። ከዚህ በተጨማሪ ቅዱስ ራኤል እዚህ አካባቢ በጥንት ጊዜ ሲመለክ የነበረውን ዘንዶ ቆርጦ የጣለበት ቦታ ነው። እዚህ ጋር አሁን የተፈጸመው ልክ ሴላዶኖ ናይሹ ያስላ ነው። እዛ ሴላዶኖ ዘንዶ ገድሏል አለ፣ ቆርጦ ጥሏል። ልክ እንደዛ ሁሉ ይሄ ዘንዶ የገደለበት ነው ዘንዶ ገብ ሲገል የብርሃን ሰይፍ ስላረፈበት ይሄ ወደ 50 ሴንቲ ሜትር ተቆረሰው ማለት ነው። ተራ ሰው እዚህ ጋር አሁን እኔ ልዘል ነው የመጣሁት፣ ልክ ስዘል እላለሁ ያለውን ልክ እዛ ጋር ዘንዶ እንደገደለው እኔ ጋር ያለውን ደግሞ ርድ ርድ ያደርገዋል። ኡራ ጃሪድ ነው፣ እንዳትፈሪ እሺ። አዙሽ ሊቀ መላ ኩራይ ላባት ጸበልህም ያድናል በውነት፣ በምልጃህም ያመኑ በሙሉ ባንተ ይድናሉ። ሊቀ መላኩ ራኤል አባት ጸበልህም ያድናል በውነት፣ በምልጃህም ያመኑ በሙሉ ባንተ ይድናሉ። ስለዚህ በዚህ ውስጥ በቅዱስ ራኤል በደብረ ቆጵሮስ ውስጥ በቅዱስ ራኤል ስም ብዙ ድንቅ ተአምራቶች እንደተደረጉ ድርሳነ ራኤላችን ምስክራችን፣ መረጃችን እሱ ነው። ታላቁ መረጃችን ድርሳነ ራኤላችን ነው። ስለዚህ ይህንን የምታየውና የምትሰሙ ወገኖቻችን ሁሉ ድርሳነ ራኤሉ የጥንቱ የጥንቱ የብራና መጽሐፍ በእመቤታችን በመስዓለ ማርያም ገዳም ውስጥ ስለሚገኝ በቅርስነት ተቀምጦ ስለሚገኝ አሁን ይህ ድርሳነ ኦራኤል በአባቶቻችን በሊቃውንት ተተርጉሞ በአዲስ ተአትሞ እንዲወጣልን እንፈልጋለን። ለዓለም ሁሉ ይታወቅ ዘንድ የጥንቱ መጽሐፍ ስላለን እኛ በአባቶቻችን በሊቃውንት በሊቃውንት ዘጉባኤ ተቃኝቶ ተመርቶ እንዲታተምልን እንፈልጋለን። ድርሳነ ኦራኤላችን መረጃችን ስለሆነ ይህ የቀደሙት አባቶቻችን በብራና ጽሆ ያስቀመጡት በእጃችን በመስአለ ማርያም ገዳም ውስጥ ይገኛል። ስለዚህ ይቺ ሀገር በውስጧ ብዙ ድንቆይ ተአምራቶች አሏት። በመስአለ ማርያም አጠገብ ዋሻ አለ፣ ትልቅ ዋሻ ቢሄዱት ቢሄዱት ቢሄዱት መጨረሻው የማይገኝ ዋሻ አለ። በውስጡ ብዙ ነገሮች ይገኛሉ፣ ብዙ ድንቆይ ነገሮች ይገኛሉ። ባህታውያኖች እየገቡ ጸሎት ያደርሱበታል። አሁንም ወደፊት ዋሻው ተሻሽሎ ለብዙ ቅዱሳኖች መገኛ ለብዙ ቅዱሳኖች መጸለያ ይሆን ዘንድ የኢትዮጵያ ወገኖቻችን፣ የውጭ ወገኖቻችን ሁሉ የዋሻውን ድንቅ ተአምራት እንድታውቁልን ስራውም በጥሩ ሁኔታ ተሰርቶ ለሰዎች ሁሉ እንደሚያመች ለጸሎት እንደሚያመች፣ በውስጡ ብዙ ነገሮችን ተአምራቶች እንዲደረግልን እንፈልጋለን። በቆጵሮስ ገዳም ውስጥ ብዙ ነገሮች ስላሉበት ብዙዎቹን አውርተናል፣ ብዙዎቹን ተናግረናል፣ ብዙዎቹን አቅደናል። እንግዲህ እነዚህን ያቀድናቸውን እቅዶቻችን ሁሉ እግዚአብሔር ከወገኖቻችን ከእናንተ ጋር ያስፈጽምልን። ይሄ ገዳም ከኢትዮጵያ አድባራት እና ገዳማት ሶስት ዋና ዋና አሉ። ከሶስቱ አንዱ ገዳም ውስጥ ነው የምንገኘው። እኔ እዚህ ቦታ ላይ ስመጣ አንድ ልጅ ነበረች ያላከችኝ እና እመጓ ሂድ ብላኝ። በጣም በርኩስ መንፈስ ስሰቃይ ነበረ። ስሰቃይ ልክ እዚህ እመጓ መጣ። በመጣው ሰዓት በተወሰነ ሰዓት ነው የተፈወስኩት። ብታምኑም ባታምኑም እኔ ጸበል ውስጥ አርባ ደቂቃ ያቆየ ነበረ። አርባ ደቂቃ ያቆየ ነበረ። ልክ በመጣው በደቂ በአርባ ደቂቃ ቆየ ነበረ ልክ በመጣው በተወሰነ ሰዓት ውስጥ ተፈውሼ ይሄው እግዚአብሔር አምላክ ለምስክርነት አብቅቶኛል። ደጁ ቆሜ አውደ ምሕረቱ ላይ ቆሜ እንድመሰክር አብቅቶኛል ማለት ነው። ይሄ ብቻ አይደለም፣ ይሄ ብቻ ሳይሆን እኔ ከዳንሁም በላይ ልወጣ ነበር ሐሳቤ። ልወጣ ሳስብ አትወጣም ቆይ ተባልኩ። ለካ ከወጣ በላይም ስራ ል አስቸጋሪ ነው ልታማርር ነው ደግሞ። ስለዚህ እኔ እዚሁ እንደሆኑ ነው፣ ስራ ራሱ ተደውሎልኝ ና ለአንተ የሚሆን ስራ አለ ተብዬ ያ ማለት ምንድነው? እኔ ልጅቷን አንዴ ወለተ ማርያም ትባላለች ወይም አለማዊ ስሟ አርሴማ ትባላለች። እንግዲህ ስራ ፈልጊልኝ፣ ስራ እሰራለሁ ብዬ በፍጹም አላወራዋትም። እዚሁ ነው የማውቃት፣ ግን አላወራዋትም። በእሱ አማካኝነት ስራ አግኝቼ ከዚሁ እወጥቼ ተፈጉሽ ምሪ አሁን እየሰራሁኝ ይገኛለሁ። የራሴ ስራ አለኝ፣ ቋሚ ነገር አለኝ። ያው ከዚህ ከወጣሁ በላይ ሁሉን ነገር ተስተካክሎልኝ እየሰራው ይገኛለሁ። ከቦታም ቦታዎችን ገዝቻለሁ፣ በአንድ ዓመት ውስጥ ነው። ማለት እግዚአብሔር ይመስገን። ይሄው እንግዲህ አውደ ምረቱ ላይ ቆሚ እንድመሰክር አብቅቶኛል። እግዚአብሔር ይመስገን። እግዚአብሔር ፈቅዶ ውሏችንን ከቅዱሱ ስፍራ ሆነን ስለ ቅዱሱ በድርሳን በገድሉ ሰምተን ኪዳን አድርሰን ጀምረናል። የኪዳኑ ስርዓት ባለቀም ጊዜ ከቅዱስ ጸበሉ እንጸበል ዘንድ ወደ ጸበል ቦታው ገሰገስን። በመንገድም ሐዋርያት በጌታ ትምህርት ተጠምደው እንደሚጓዙ እንደነበር እኛም ስለ ክርስቶስ በተወዳጅ መምህር እየተሰበክን ከጸበሉ ደረስን። አሁን የምንገኘው በእመጓ ደብረ ቆጵሮስ ደብረ ክሊና ገዳም ውስጥ የኃያሉ መልአክ የቅዱስ ኡራኤል ጸበል ቦታ ላይ ነው ያለነው። የጸበሉ አፈላለቅ እንደምታዩት ከላይ ከፍ ብላችሁ ብታዩት ከሰማንያ እስከ ዘጠና ኪሎ ሜትር ከሚሆን አለት ጭንጫ ውስጥ ነው እየፈለቀ ያለው። አፈላለቁም እጅግ የሚገርም የሚደንቅ ነው። የም የታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሁሉ መድኃኒትና ፈውስ ይሆን ዘንድ ለእመቤታችን ከጭንጫ ላይ እንዳፈለቀላት ወይም እስራኤሎችን ከጭንጫ እያፈለቀ ይመግባቸው እንደነበረው ያለ ጸበል ነው። እጅግ አስገራሚ ነው። ለሚያየው ከድንጋይ ውስጥ እንዲህ አይነት አስገራሚ ጸበል መፍለቁ ድንቅ ነው እና የጸበሉ ፈዋሽነት አይቶ ማመን ነው መጥቶ ልዩ ልዩ ችግር፣ ልዩ ልዩ ደዌ ያለባቸው በክፉ እኩያን አጋንንት የታሰሩ ከአሁን በፊትም እንደተናገሩ በዘመናዊ በሽታ ማለትም ኤች አይ ቪ ያለባቸው ሁሉ የተፈወሱበት፣ ልብ ሕመም፣ ካንሰር፣ ኩላሊት ያለባቸው ሁሉ የተፈወሱበት፣ የዓይን ሕመም ያለባቸው ሁሉ እየተፈወሱ በዚህ ጸበል ነው የሚመለሱት። ምስክርነት እየሰጡ ማለት ነው። እና እጅግ አስገራሚ ድንቅ ጸበል ነው። ይህንን ጸበል ሁላችሁም ማህበረ ምእመናን ወምእመናት በዚህ ጸበል ሁላችሁም ልዩ ልዩ ችግር ደዌ ያለባችሁ ሁሉ እየመጣችሁ እንድትፈወሱ ብለን መልእክቴን አስተላልፋለሁ በስጋም በነፍስ መድኃኒት የሚገኝበት ይህ ቅዱስ ስፍራ እጅግ የሚያምር ተፈጥሮን የተላበሰ ድንቅ ስፍራ ቢሆንም ዘመኑን የዋጅ አገልግሎት ይከወንበት ዘንድ ያልፈቀዱ አንዳንድ ተግዳሮቶች ተሰንቅረውበታል። ከእነዛም ውስጥ ትልልቆቹ መብራትና መንገድ ናቸው። በዚሁ ተጨማሪ አሁን የተያዘው እቅድ ወይም ፕሮጀክት ለገዳሙ መብራት እንዲገባ ወንድሞቻችን፣ እህቶቻችን ጥረት እያደረጉ ስለሆነ በተለይ በአስኒ አባተ ወይም የክርስትና ስሙ ኃይለ ሚካኤል በተባለው በሱ አማካኝነት እንግዲህ ለእሱ የተደረገው ገቢረ ተአምራት እጅግ የሚገርም ነው። ደግሞ የእሱን ቪዲዮ ያያችሁ፣ ተመለከታችሁ ያንን መረዳት ይቻላል የቦታውን ፈዋሽነት የብሔረ ተአምራቱን እጹብ ድንቅ መሆኑን ከሱ ማየትና መረዳት ትችላላችሁ። እና በዚህ ቦታ ላይ አሁን ምን ምን ያስፈልጋል የሚለው መንገድ ከላይ አቅም ያነሳቸው በዕድሜ የገፉ ወይም መንገዱን ያለመዱ እሱ እንዲስተካከል እቅድ ተይዟል። መብራት እንዲገባ እቅድ ተይዟል። ሁላችሁም ኦርቶዶክስ ተዋህዶ የሆናችሁ ሁላችሁም ማኅበረ ምዕመናን ወምዕመናት ይህንን ቦታ የሁላችሁም ድጋፍና እገዛ ተደርጎበት ለዓለም ሕዝብና ለሁሉም ሰው መዳኛ እንዲሆን የተቻላችሁን ያህል እገዛና ትብብር እንድታደርጉ ብለን በኃያሉ መልአክ በቅዱስ ዑራኤል ስም እናሳስባቸዋለን ። ተግዳሮቱን እንዳልኩሽ የሚችሉትን በቃ ይሄ መንገዱ ቢሰራልን መብራቱ ቢገባልን ሰዎች እንዳልባቸው ይመጣሉ። እኛም ጥያቄያችን ሰው ብዙ ሰው መጣ ማለት ጥያቄያችን ይረዳናል። በሚዲያው ይሄን ተከታተል ማለት የጥያቄያችን መልስ የሚያገኘው እዚህ ስለሆነ ሁሉም ይህን ሚዲያ ተከታታይ በሙሉ ለመብራቱ፣ ለመንገዱ የምንጠይቀውን በሙሉ እንዲሟላ ና ሁላችሁም ደግሞ ደዌ ሥጋ ያለባችሁ በዚህ ቦታ መጥታችሁ ቦታውን ረግጣችሁ መድኃኒተ ሥጋን መድኃኒተ ነፍስ የምታገኙበት ቦታ ስለሆነ ሁላችሁም መጥታችሁ በቦታው እንድትባረኩ። ስለዚህ ዋናው ሁለት ትልልቅ ተግዳሮቶች መብራትና ሌላውም ይህን ነው። ሌላውም ያው እንደምታየው የመምህራኑ ደሞዝ የለን የካህናት ደሞዝ የለም። በተወሰነ ነው የሚያገለግሉት፣ በግብርና የሚተዳደሩ ናቸው። ሁሉም ጠዋት ኪዳን አድርሰው ቀን ደግሞ ወደ ስራ ወደ ግብርና ሄዱ፣ ከሰዓት መጥቶ ደግሞ የሚቀድሱ ናቸው። ይሄ የሚያደርጉት በትንሽ ደሞዝ ነው። አንድ ሺህ በማይሙላ ሁለት ሺህ በማይሙላ ደሞዝ ነው የሚያገለግሉትና ያ ካለቀ በኋላ ደግሞ እንደ እግዚአብሔር ፈቃድ ደሞዛቸው የአገልግሎቱ የቤተ ክርስቲያኗ አገልግሎት እንዲሳለቅና ሁሉም አገልግሎ ለአገልግሎት እንዲተጋ ደሞዝ ቢኖረው ይህንም የምትደግፉ እንግዲህ በዚህ ሚዲያ ሁላችሁ የምትከታተሉ የኦርቶዶክስ ተከታዮች ሁላችሁም ይህ ሚዲያ የምትከታተሉ ሁላችሁም የስጋችሁ መዳኛ የነፍሳችሁ መዳኛ የስጋችሁ መጠገኛ የሚሆን ቦታ ስለሆነ ይህ ሚዲያ የምትከታተሉ ሁላችሁም እንደ እግዚአብሔር ፈቅዶላችሁ እግዚአብሔር ፈቅዶላችሁ ቦታው መእታችሁ ተባርካችሁ በአባቶይ በመስቀላቸው ተዳብሳችሁ ጸበሉን ተጠምቃችሁ ብትሄዱ ፎርሰስ ጋን ታገኝበታላችሁ። እና ጨለማ ውስጥ ነው ያለነው፣ መብራት የለንም፣ መንገድ የለንም። በጣም የሶስት ሰዓት የአራት ሰዓት ጉዞ በእግር ተጉዘን ነው የምንንቀሳቀሰው። ማንኛቸውም ማቴሪያል ሊሰራ እንኳ ቢባል ልማት ከከተማ ላይ መተው በሀያ ተጭኖ ስሚንቶ ብረቱ ተጭኖ ዛ ነው የሚመጣው። እና መንገዱ ካለ መብራቱ ካለ ሁሉም ነገር ይኖራል። እና በጣም አንገብጋቢያችን መብራቱና መንገዱ ይኖርልን ይህን የሚታሰበውን ነገር ሁሉም ይህን ሚዲያ የምትከታተለው ዓለም ውጭም በዓለም ውስጥ ያላችሁ ሁሉ ለዚህ ሚዲያ እንድደግደ የምታደረጉልን በትክና ገልጻለን። በእምእጓል ቅዱስ ራኤል ወይንም ደግሞ ቀጭናምባ ማርያም ውስጥ የምናገለግል አባቶች ካህናት ነን። መልእክቱን የምናስተላልፈው በአገልግሎታችን ላይ ልዩ ልዩ ችግሮች ገጥሞናል። የችግሩ መንስኤ ዋነኛው መብራት ነው። ሌሊት በማኅሌቱ ላይ ስናገለግል በጧፍ ነው የምናገለግለው። እንዲሁም ደግሞ ጄኒተርም እንኳን ቢኖር ነዳጁ ተወዷል። እንዲሁም ደግሞ ጄኒተሩም እየተበላሸ ሊጠቅመን አልቻለም። ስለዚህ በኪዳኑም ላይ በቅዳሴውም ላይ በማታ ፕሮግራም ላይ ጉባኤም ላይ ማለት ነው ስናገለግል በጨለማ ውስጥ ነው የምናገለግለው እና ባካችሁ ይህን ሚዲያ የምትመለከቱ ህዝበ ክርስቲያን ወይ በሙሉ ይህን ገዳም መብራት እንድታስገቡለት። ዑራኤል የብርሃን መልአክ ሲሆን በጨለማ ውስጥ ነው እየተገለገለ ያለው ለብርሃናዊ መልአክ ብርሃን እንድታስገቡለት እያልን ነው መልእክታችን የምናስተላልፈው። መብራት ቢገባ የአብነት ትምህርት ቤቶች ይጠቀማሉ፣ እንዲሁም ደግሞ ገዳማቶቹ ሶስቱም ገዳማቶች በደንብ ይገለገላሉ። የሚገርማችሁ ነገር በዚህ ቦታ ያሉ ነዋሪ ህዝቦች ጸበለተኞች፣ መናኖች ሁሉ አስራ ሁለት ኪሎ ሜትር ሄደን ነው ወፍጮ የምናገኘው የምናስፈጨው በዚህ ዳገት ወጥተን ወርደን። መብራት ግን ቢኖረን በዚህ ወፍጮ ተተክሎልን እናስፈጫለን ማለት ነው። ሁለተኛው ደግሞ መንገድ ነው። ቅዱሱ ጽዋ ወዳለበት ቦታ ላይ መጥተው ብዙ ህዝበ ክርስቲያኑ እናቶች አባቶች የሸመገሉት ቅዱስን ክቡር ደሙን ቅዱስ ስጋውን እንዲቀበሉ እንፈልጋለን። ስለዚህ ብዙ ህዝቦች አይመጡም። የሚመጡት ወጣቶቹ በዕድሜ ገፋ ያላሉት ናቸው። በዕድሜ የገፉት ደግሞ መንገዱ ስለሚያስቸግራቸው ወደዚህ ቦታ ለመምጣት እየጓጉ እየናፈቁ ይቀራሉ ማለት ነው መንገዱ ግን ተስተካክሉ ቢሰራልን ግን ብዙ ህዝብ መዳን ይችላል። ለምሳሌ ይህ ቦታ ቅዱስ ቦታ ነው ብያችኋለሁ። አክሱም ስንሄድ ታቦተ ጽዮንን ነው የምንሳለም። አክሱም ስንሄድ ከእሷ ነው ረድኤት በረከት የምናገኘው። ግሸን ላይ ደግሞ ስንሄድ መስቀሉን ተሳልመን ከመስቀሉ ረድኤት በረከት እናገኛለን። እመጓ ደግሞ ስንመጣ የጌታችንን ክቡር ደሙን የተቀበለበትን ቅዱሱን ጽዋ ተሳልመን ከሱ ዕውቀት ረድኤት በረከት እናገኛለን ሚስጢር ይገለጽልናል ማለት ነው። እግዚአብሔር ሁሉንም ህዝበ ክርስቲያን ይህን ሚዲያ የሚከታተሉትን ወደዚህ ቦታ በሰላም አምጥቶ ረድኤቱን በረከቱን እንዲካፈሉ ያድርግልን። ይህ ክሊና ተራራ እመቤታችን ቅድስት ድንግል ማርያም በስደቷ ጊዜ በብርሃን ሰረገላ ረባ ያረፈችበት የጸለየችበት፣ ቃል ኪዳን የተቀበለችበትና ከልጇ ጋር የባረከችው ቅዱስ ቦታ ነው። ውድ ተመልካቾቻችን አሁን የምንገኘው በክሊና ተራራ እመቤታችን ያረፈችበት፣ እንዲሁም ደግሞ እዚች ጋር የምትመለከቱት ድንጋይ ቆማ የጸለየችበት ነው ማለት ነው። እንግዲህ የብርሃን መላእክት ምናምን እንግዲህ አንድ ሺህ አራት መቶ ዓመት አንድ ሺህ ሶስት መቶ ዓመት ይባላል። የመሰለ ቦታ መብራት ሳይገባ ያሳፍራል ነው። በዚህን ጊዜ ትንሽ የብርሃን መላእክቱ ነው። ብርሃን ሳያይ ሁልጊዜ የሚኖሩ እስራኤል አይገባው። ስለዚህ መብራት እናስገባለን። የመብራት እኮ የሚገርም ነው። መብራት አስገባለው የሚል ኪስ ውስጥ ያለው ሰላሳ አምሳ ሚሊዮን ምናምን የማግኘት ህልሙም የለኝም። እና እሱ ታቦቱ አጠገብ ቆሜ እያለ ገፈተረኝ እና መብራት አስገባለሁ አልኩኝ። በፍጹም አላሰብኩም። ለምናገር ማይክ እንደዚህ እስቲ ከካና መብራት አስገባለሁ ብዬ ሰጥቼ እኔን ያልኩት ያልኩ እንዲህ ገፍትሮኝ ነው የምልሽ። ታቦቱ እንደዚህ ነበር። እና እንደዛ ይው መብራት ይየ ያው መብራት ነው። እሱን ለማስገባት ጉድጉድ እያለ ለመብራት፣ አዎ እግዚአብሔር ይርዳል ቱ እግዚአብሔር ይሳናል ብዬ አላስበውም። ብርሃናዊ መላክም ለዚህ አንሶ አይደለም። ነገር ግን እኛ በረከቱን እንድንካፈል አዲስ በረከቱ እንዲያድርብን ለዚህ ነገር ጠጥናል። እግዚአብሔር ይመስገን ስላገኘሁ በጣም ደስ ብኛ። በመጨረሻ ማለት የምትፈልገው ነገር ካለ? በመጨረሻ በአስራ አራትና ጥቅምት አስራአራትና አስራአምስት የገቢ መሳሳይ ገኝ ይደረጋል። ከዛ ላይ ዝም ብላችሁ እጃችሁን ክትት እያደረጋችሁ ሞባይላችሁን በዜል በካሻፕ ላክ አድርጎልን ላክ አርጉልን እናመሰግናል። ሁሉን ቻይ እግዚአብሔር ሁሉን ይችላል። እኛም ከእርሱ በረከትን እናገኝ ዘንድ እኛን ማስቻል ይችላልና፣ እግዚአብሔር በሰጠን ጸጋና ሀብት ሁሉ ሳንሰስት የስጡኝና ልስጣችሁ እድል ተጠቅመን ለዚህ ቅዱስ ስፍራ መብራት በማስገባት እንቀደስ፣ ከስጋም ከነፍስም በሽታም በደልም ተፈውሰን ደግሞ እንባረክበት።

በምልጃህም ሚያመኑ በሙሉ ባንተ ይድናሉ። ሊቀ መላእክት ኡራኤል አባት ጸበልህም ያድናል በእውነት በምልጃህም ሚያመኑ በሙሉ ባንተ ይድናሉ። ኡራኤል መላክ ያንተ ድንቅ ስራ ኡራኤል መላክ አይመረመርም። ኡራኤል መላክ ድንቅ ነው። ምሕረት ኡራኤል መላክ ማዳንህ ዘላለም ኡራኤል መላክ ቸርነትህ ብዙ ኡራኤል መላክ ምልጃህ ፈጣን ነው። ኡራኤል መላክ ጸጋህን አድለን ለኛ ምናምነው ሊቀ መላክ ኡራኤል አባት ጸበልህም ያድናል በእውነት በምልጃህ ሚያመኑ በሙሉ ባንተ ይድናሉ።